ሻሎም፣ ቅዱሳን የእግዚአብሔር ቤተሰቦች፣ የጌታ ጸጋና ሰላም ይብዛላችሁ። በያላችሁበት የዓለም ክፍል የእግዚአብሔር ሰላም ያግኛችሁ። ሰላም የእግዚአብሔር ስጦታ ስለሆነች ወገኖች፣ የእግዚአብሔር ሰላም ይብዛላችሁ። ሻሎም። ዛሬም ከእግዚአብሔር ቃል አብረን እናያለን። እግዚአብሔር መልካም ነው። እግዚአብሔር ሁል ጊዜም መልካም ነው። እኛ ብንወድም ባንወድም ብንፈልግም ባንፈልግም እግዚአብሔር መልካም ነው። ወገኖች እግዚአብሔር በቃ መልካም አምላክ ነው። አሜን። ክብር ለኢየሱስ። ሲሆን አንድ ስፍራ ከእግዚአብሔር ቃል አንብበን ጸልየን ዛሬም እግዚአብሔር የሚሰጥንን እንከፋፈላለን። መዝሙረ ዳዊት ምዕራፍ 18 ቁጥር ሶስትን በጌታ ስም አነባለሁ። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። ሃሌሉያ አምላክ እግዚአብሔር እናመሰግናለን። ዛሬም እንደገና ልትናገርን ልትመክረን ልታጽናናን ልታበረታን እኔ አለሁላችሁ ስለምትለን ጌታዬና አባቴ ሆይ እጅግ እናመሰግንሃለን። የዘላለም አምላክ ዛሬም ቃልህን እንድትናገርን የቃልህን ምስጢር እንድትገልጥልን አባት እግዚአብሔር ጌታ መንፈስ ቅዱስ ስፍራውን ሁሉ እንድትረከብ እለምንሃለው፣ በጌታ በኢየሱስ ስም አሜን አሜን። ክብር ለእግዚአብሔር ይሁን። በዚህ ሳምንት እንግዲህ ከዳዊት ሕይወት የምንማራቸውን ነጥቦችን ወገኖች አብሬን ተመልክተናል። እንደገና እንደው ለማስታወስ ያክል አጠቃልላለሁ ዛሬ፣ ትንሹን ማለት ነው፣ በጣም ትንሿ ናት። ስለ ዳዊት መመለስን ዳዊት ባደረገው ኃጢአት ተጸጽቶ እግዚአብሔርን እንዴት ምረት እንደጠየቀ አይተናል። ዳዊት በእግዚአብሔር ላይ የነበረው እምነት እንዴት እንደታመነ እግዚአብሔርን ተማምኖ የማይነካውን የነካው የእምነት ጀግና እንደነበረ አይተናል። ሀሌሉያ። ዳዊት ነገርን ሁሉ ለእግዚአብሔር የሚተው እግዚአብሔርን በመታመን የሚተው የማይበቀል፣ ለበቀል የማይሮጥ የእግዚአብሔር ሰው እግዚአብሔር የመረጠ እግዚአብሔር የቀባው እግዚአብሔር እንደ ልቤ ያለው ሰው እንደሆነ ተመልክተናል። እንደገና ዳዊት የእግዚአብሔርን ሐሳብና ፍቃድ ሁል ጊዜ እንደምጠብቅ ለውጊያውን ካንድ ሲወጣ የእግዚአብሔርን ሐሳብና ፍቃድ እንደምጠብቅ፣ እንደምጠይቅ ይህንን አይተናል እስከ መጨረሻ ድረስ የእግዚአብሔርን ሀሳብና ፍቃድ አገልግሎ ያለፈ ያረፈ በመልካም ማረፍ ያረፈ ሰው እንደሆን ከእግዚአብሔር ቃል ተመልክተናል። ክብር ለኢየሱስ ይሁን። የአምልኮውን ሕይወት አይተናል። እግዚአብሔርን እንዴት እንደሚያመልክ ዝቅ ብለው እንደሚፈልግ፣ በናፍቆት እንደሚያመልክ ይህንንም ከዳዊት ጥቂት ነገሮችን አይተናል። የእግዚአብሔር ቤተሰቦች ስንቶቻችሁ እንደምታስተውሉ እናንተ ናችሁ የምታውቁት። እኔን ግን በጣም እንደገና ራሴን እንዳይ ምን ተማርኩ ብዬ እንዳስብ አድርጎኛል። ክብር ለእግዚአብሔር ይሁን። ዛሬ ደግሞ ከዳዊት ህይወት የምንማረው ዳዊት አመስጋኝ ነው። ምስጋናን እንማራለን ወገኖች፣ በሁሉ የሚያመሰግን ሰው ነው ዳዊት። ሁሉ ተሳክቶለት ነው አይደለም፣ የሚፈልገውን ሁሉ አግኝቶ ነው አይደለም። ነገር ግን ጠላቶቹ እንኳን በሱ ላይ በተነሱ ጊዜ በምስጋና ወደ እግዚአብሔር የሚቀርብ ሰው ነበር ዳዊት። ምስጋናን ሁሉ ጊዜ ማመስገንን ከዳዊት ሕይወት እንማራለን። ዛሬ እንደገና እዚህ ስፍራ ያነበብኩት ክፍል እግዚአብሔርን አመስግኑ ስሙንም ጥሩ ለአዛብም ስራውን አውሩ፣ ዘምሩለት፣ ተቃኙለት እያለ ዳዊት እግዚአብሔርን ሲያመሰግን እንመለከታለን። ክብር ለኢየሱስ ሲሆን። አንደኛ ዜና ምዕራፍ 29 ከቁጥር 128 ላይ ታነባላችሁ። እንደገና የክብርን ምስጋና ዳዊት ለእግዚአብሔር ስሰጥ ክብር ለኢየሱስ ሲሆን ምስጋና የሚገባውን ይላል። ምስጋና የሚገባው አንድ አምላክ ብቻ። እንደዚህ ስላችሁ ሰዎችን አናመሰግንም ማለት አይደለም ይልቁንስ ከእግዚአብሔር የተማርነውን ከእግዚአብሔር የተቀበልነውን አምላካችን ጌታ ኢየሱስ ክርስቶስ ያስተማረንን ምስጋና ነው የምንሰጠው። ሰዎችን ልናመሰግንና ልናከብር የእግዚአብሔር ፍቃድና ሐሳብ ነው ወገኖች። እንደ እግዚአብሔር ሕዝብ ከአባታችን የተማርነው እሱን ስለሆነ መጀመሪያ እሱን መመስገንን ስለተማረ ምስጋና የሚገባውን እሱን ስላወቀ ነው የምናስተላልፈው ወደ ጎን ይሄንን ከላይ የተቀበልነው። ሃሌሉያ። ምስጋና የሚገባውን እግዚአብሔርን እጠራለሁ እያለ ዳዊት እግዚአብሔርን ሲያመሰገነ እንመለከታለን። ከጠላቶቼ የሚያድነኝ ምስጋና ነው። በምስጋና ሰው ይዋጋል እንጂ ከጠላቶች ይድናል። እሱ ግን አይቶታል አይቶታል። ምክንያቱም ታስታውሱ ከሆነ የእግዚአብሔርን ሀሳብና ፍቃድ ዳዊት ይፈልጋል በምለው መልእክት ውስጥ ዳዊት ለውጊያው እንኳን መውጣትን ፈልጎ የእግዚአብሔርን ሀሳብ የጠየቀበት አመሰገነ። አንተ ታድናለህ። በምስጋና ድል እንዳለ የሚያስተማርን ዳዊት ነው። ድል በምስጋና ይገኛል ብሎ የዳዊት ሕይወት የድል ሕይወት ከምስጋና ጋር የተያያዘ ነው። ወገኖች፣ በሁሉም አመስገን። እንዴት መልካም ነው! እንዴት እድል ነው! እግዚአብሔር ያብዛልን። አዎ ከባድ ነው። በሁሉም አመስገን ከባድ ነው። አዎ በሁሉ ማመስገን በስጋ አይቻልም። ይሄ የለበስነው ስጋችንን ደካማ ነው። ያችን ሴት ታስታውሳላችሁ? ኩነማይቷን ሴት ታስታውሳላችሁ? ሱነማይቷ ሴት አንድ ያላት ያ ልጅ በመከራ የመጣ ልጅ እኮ ነው ያለፈ፣ ግን ምናለች? ሁሉ መልካም ነው፣ ሁሉ በጎ ነው ያለችው፣ ይገርማል ያስደንቃል። እንዴት ነው የሚሆነው? ይሄ በስጋ ሁሉ በጎ ነው ማለት እንዴት ነው የሚቻለው? በስጋ ወገኖች፣ እግዚአብሔር ግን ያስችላል። ስለ አምልኮው አውርተናል። ዳዊት አምልኮን ስላበዛ እግዚአብሔርን ማንነት አይቶ ነበር። በትናንትና መልእክታችን ውስጥ እግዚአብሔርን አውቆታል በአምልኮ ውስጥ። ስለዚህ ምስጋናን መቅረብ ለዳዊት ከባድ አልነበረም ወገኖች የእግዚአብሔርን ክድና የእግዚአብሔርን ማንነት ከተረዳ በምስጋና ውስጥ ያለውንም ትርፍ ከገባን ሁሉ በጎ ነው ስንል በጎ ስለሚሆንልን የእግዚአብሔር ቃል እኮ እንደዚህ ይላል የአፋችሁን ፍሬ ትበላላችሁ የሚል ቃል አለ እኮ አዎ በጎ ነው ስንል በጎ ይሆናል። መልካም ነው ስንል መልካም ይሆናል። ይህ የምስጋና ፍሬ ነው ወገኖች። እግዚአብሔር የተመሰገነ ይሁን በሁሉ። አንደበታችንን በምስጋና ስከፈት ጠላት ይደነግጣል። አይገርማችሁም? ይደነግጣል። እኛ በምስጋና አንደበታችንን ስንከፍት ይገረማል። አጋጥማችሁ እንደሆነ አላውቅም። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ጨከን ያለ ነገር ሲመጣብን ግራ ቀኙን ስናይ መውጫ ስናጣን በምስጋና እንወድቃለን እግዚአብሔር ፊት አባት ሆይ አንተ ታውቃለህ፣ ስለ ሁሉ አንተ ክብር፣ አንተ ትልቅ ነህ ማለት ወገኖች የቀላል ነገር አይደለም። እሱ ትልቅ ነው። ትልቅም ስለሚያደርግን እሱን ባስጠለቀን ቁጥር እግዚአብሔርን ከፍ ባደረገን ቁጥር ከፍ እንላለን። በችግሮቻችን ላይ እግዚአብሔርን ከፍ ባደረገን ቁጥር ችግሮቻችንን ዝቅ እያለ እየወረደ እየተዋረደ ይሄዳል። ክብር ለአምላካችን ይሁን። ሃሌሉያ። ምስጋናን ያስተምረናል ዳዊት። አዎ፣ አሁን እምላለሁ። ማመስገን ቀላል አይደለም። በእሳት ውስጥ ሆኖ ማመስገን ቀላል አይደለም ወገኖች እዮብን ታስታውሳላችሁ? በብዙ መከራ ውስጥ ያለፈ፣ ስለ እሱ አንድ አንድ የሚወጣ ነገር የለም፣ የሚያዝ ነገር የለም። ግን ምን አለ? ሁሉን ታደርግ ዘንድ ቻይ ነህ፣ ሀሳብንም ማንም ሊከለክል ዘንድ አይችልም። ተረዳ፣ ገባ። ይህን ባለ ጊዜ ነው እግዚአብሔር ምርኮውን በእጥፍ የመለስለት። የምችለውን አምላክ ለምችለው አምላክ እውቅናውን ይሰጣል። እንደምችል ተናግሮ አውቆ ትቶለታል። የምስጋና ምልክት ነው። ምስጋናን ለእግዚአብሔር መቅረብ ስንችል ወገኖች እንተዋለ። መተውን እንማራለን። ብዙዎቻችንን የተቸገርንበት ብዙ ሎድ ተሸክመን እናቶች፣ በተለይ እህቶች፣ ስሙኝ እናቶች፣ እኔንም ያጠቃልላል ሁሉንም ነገር እኛ ማድረግ እንፈልጋለን። ያንንም ይህንንም ሁሉንም ነገር ይመለከተናል። እውነት ነው። ብንችል እና ብናደርጉ ልጆቻችንን እኛ እንደምንፈልገው እንዲሆኑ እንፈልጋለን። የምንመኝላቸውንና የምናስብላቸውን እንዲሆኑ እንፈልጋለን። ጥሩ ነው፣ መልካም ነው። በቤታችን አካባቢ ያለውን ነገር ሁሉ እኛ ብቻ ፊክስ ማድረግ እንፈልጋለን። ኦቨር ሎድ እራሳችን እናደርጋለን ወገኖች። አንዳንዱን ነገር እንተውስት። እግዚአብሔርም እድል ፋንታ አለው። ሁሉን የሚችል አምላክ አለ። አቤቱ ተመስገን ብሎ ማረፍ ለእኛም ለጤናችንም ጥሩ ነው ወገኖች፣ ጥሩ ነው። አንዳንዱን ነገር ለእግዚአብሔር መተው፣ አንዳንዱን ነገር እያየን እንዳላየ መሆን ዓለም ይሄንን ፖዚቲቭ ኢነርጂ ይሉታል የእግዚአብሔር ቃል ግን ከመልካም ነገር ጋር እንድንስማማ ሁሉ ጊዜ ይመክረናል መልካም ነገር የሚወጣው ደግሞ ምስጋናን ስናበዛ ነው ወገኖች ለእግዚአብሔር መተውን ለእግዚአብሔር ማስረከብን እግዚአብሔር እድል ፋንታውን እጣ ፋንታውን እግዚአብሔር በጉዳያችን ላይ እንድወስድ ለእግዚአብሔር እውቅናን መስጠትን በምስጋና ማረፍን መቻል ወገኖቼ እጅግ ያስፈልገናል። ያለንበት ዓለም ሁል ጊዜ ሁላችንንም እንደምንለው የሚያሳርፍ ዓለም አይደለም አይደለም። ማረፍ የምንችለው በእግዚአብሔር ብቻ ነው። በእግዚአብሔርና በእግዚአብሔር ብቻ ነው። የሚያሳርፍ እግዚአብሔርና እግዚአብሔር ብቻ ነው። አምላክነቱን ማወቅ የምንችለው ደግሞ ስናርፍ ብቻ ነው። ወገኖች በምስጋና ማረፍን ስንችል የዳዊት ብዙ ምርኮዎች የተመለሰ በምስጋና ነው። ዛሬም እግዚአብሔር አምላክ ከኔና ከእናንተ የምስጋናን መስዋዕት ይፈልጋል። እስቲ እግዚአብሔር ሆይ እኔን እንዴት ረዳኝ በሉ። የተደረገልን ብዙ ፖዘቲቭ ብዙ መልካም ነገሮች ስላሉ እኔ ከዚህ በፊትም ተናግሬ ያለው እና በዚህ ባለፈው ዓመት እጅግ ከባድ ቻሌንጅ በህይወቴ ካየሁት ቻሌንጆች ይሄኛውን በህይወት ዘመን ያላየሁትን ነው ያለፍኩበት። የእናቴ መታመምና ማለፍ በጣም ውስጤ ነው የተሰበረው። እግዚአብሔርን በቃ አንተ እስከምል ድረስ ሙግት ከእግዚአብሔር ጋር ያደረግኩበት ጊዜ ነበር። እግዚአብሔር ይባርካችሁ። የጸላያችሁ ከዚህ እንድንወጣ ይሄንን አንድ ቀን ግን የእግዚአብሔር መንፈስ መታኝ። የተደረገልሽን አልቆጠርሽም አለኝ። እግዚአብሔር እውነት ነው እውነት ነው። ማጣት እንዳለ ሆኖ ማዘን እንዳለ ሆኖ እግዚአብሔር ያደረገልኝ ብዙ ነገር ነበር። እናቴን እንዳስታምም እድል ሰጣኝ እግዚአብሔር። እሱን አላየሁትም፣ አልተመለከትኩም፣ ወደዛ አልዞርኩም። ወገኖቼ እንደን የሆናችሁ የተደረገልንን መቁጠር ያቃትን ልጆቻችንን እንደምንፈልገው እንኳን ባይሆኑ፣ እግዚአብሔር ይዟቸዋል። በልጆቻችሁ ቻሌንጅ ውስጥ የምታልፉ መልካም ነገር አለ እኮ ምክንያቱም አሉ በህይወት በሰላም ወጥተው ይገባሉ። ይሄ ትልቅ ነገር ነው። እግዚአብሔርን እናመስግን። እሱ ታማኝ አምላክ ነው። ዝም ብለን ጮሄን እንደማንቀር እግዚአብሔር ያውቃል። ጸልዮ ያጣ ሰው ስለሌለ፣ አመስግኖ ያጣ ሰው ስለሌለ በእግዚአብሔር ፊት ምስጋናን ለእግዚአብሔር መስጠት መልካም እረፍት እንዲሆንልን ይረዳናል ወገኖች አዎ። ጨከን ብለን አንዳንድ ጊዜ አባት ሆይ ተመስገን እንበል። ጨከን ብለን አንዳንድ ጊዜ ጌታ ኢየሱስ ሆይ አንተ አንተ ትልቅ ነህ እንበል። ሁኔታው ከባድን ቢሆን ጨከን ብለን ከሁኔታ በላይ የሆነውን ኢየሱስ ክርስቶስ የእግዚአብሔርን ልጅ ለእኛ የከፈለውን ዋጋ እኒ መስቀሉን እንመልከት። እሱ ያሳርፈናልና እሱ ጉልበትና አቅም ይሆነናልና። ሀሌሉያ! ክብር ለእግዚአብሔር ይሁን። ጌታንን ባርካለን እግዚአብሔርን ሁል ጊዜ ባርካለሁ እያለ ዳዊት ይቀጥላል። በመዝሙር መቶ አምስት ላይ እጅግ የምስጋናን ዝማሬ የምስጋናን ቅኔ ያቀርባል። እግዚአብሔር እግዚአብሔርን አመስግኑ ስሙንም ጥሩ ለአዛብም ስራውን አውሩ፣ ተቃኙለት፣ ዘምሩለት፣ ታምራቱንም ሁሉ ተናገሩ። ብዙ ታምራት አልተደረገልንም። ኑራችንን የታምራት አላደረገም። እግዚአብሔር ለእኔ አድርጎልኛል። ስለ እናንተ አላውቅም፣ ግን እንደሱ ነው የሚመስለኝ። መኖራችን ራሱ የታምራት ነው ወገኖች። ታምራቱንም አውሩለት ስለዚህ ጌታ ስላደረገልን አውሩለት፣ ተቃኙለት። እግዚአብሔርን ሁሉ ጊዜ ይባርካለው፣ ምስጋናውም ዘውትር ባፌ ነው አለ ዳዊት። ሃሌሉያ ዘውትር ምስጋና ባፌ ነው። ምስጋና ሁሉ ጊዜ አይለየኝም። መጠየቅ መልካም ነው ከእግዚአብሔር የምንፈልገውን እግዚአብሔርን መጠየቅ መልካም ነው፣ ግን ምስጋናንም እናብዛ። አውባ አይሆንም። እናመስግን ወገኖች። በጎነት ስለምገኝልን ለሚወዱት መልካም ይሆናል ተብለው ተጽፏል እኮ ተጽፏል። ይሆንልናል። እግዚአብሔርን መውደድ ለእግዚአብሔር የሚገባውን ምስጋና እና ክብርን መስጠት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሁል ጊዜ እግዚአብሔርን እንድንባርክ ምስጋና ካፋችንን እንዳይለይ ዳዊት እንዳስተማረን እኛም እንዲሁ እንድንሆን እግዚአብሔር አምላክ የመንፈስ ቅዱስ ኃይል ሁላችንንም ይርዳን እንጸልያለን። ሃሌሉያ አባት ሆይ እናከብርሃለን። ዛሬም የምስጋናን ሕይወት እንድንኖር በምስጋና እንድንመላለስ የዘላለም አምላክ እግዚአብሔር ሆይ ከዳዊት ሕይወት ስላስተማርክን ጌታ መንፈስ ቅዱስ እንባርካሃለን። አዎ ምስጋና የሚገባውን እግዚአብሔርን መጥራት ከብዙ ያስመልጣል፣ ከብዙ ያድናል፣ ከወደቅንበት ያስነሰናል፣ ቀና ያረገናል። እግዚአብሔር ሆይ ዘውትር ምስጋና ካፋችን እንዳይለይ አባትና አምላኬ ለምንሃለሁ እለምንሃለሁ። ጌታ ሆይ ሁልጊዜ እንድንባርክ ሁልጊዜ እግዚአብሔር ሆይ ካንተ እንድንማር ሁልጊዜ ጌታ ሆይ ታላቅነትን እንድንገልጽ አባይና አምላኬ ሆይ እለምንሃለሁ። ስለዚህ ቃል ተባረክ። የዘላለም አምላክ እግዚአብሔር ሆይ ሁል ጊዜ በአምልኮ በምስጋና ውስጥ እግዚአብሔር አምላክ ሆይ አንተን በመጠበቅ ፍቃድህን በመጠበቅ የዘላለም አምላክ በመታመንና በመመለስ መኖርህን እንድንችል እለምንሃለሁ። ጌታ ሆይ እንደ ዳዊት አባቴ እግዚአብሔር ሆይ መመለስን መታመንን የዘላለም አምላክ እግዚአብሔር ሆይ ለአንተ ድልፋንታን መስጠትን አምላክና አባቴ ሆይ ዝቅ ብለው ማምላክን ስለሆነልን እግዚአብሔር ሆይ ምስጋና ለአንተ መስጠትን እንድታበዛልን እንለምንሃለን። ጌታ ሆይ እናመሰግንሃለን። ክብር ሁሉ ለአንተ ብቻ ይሁን። በጌታ በኢየሱስ ክርስቶስ ድንቅና ውድ ስም ጸላይን፣ አሜን። ጌታ ኢየሱስ ይባርካችሁ፣ ይጠብቃችሁ። እግዚአብሔር ሰላሙን ያብዛላችሁ። እግዚአብሔር ከእናንተ ጋራ ይሁን። ተባረኩልኝ። ሻሎም።